ለኢትዮጵያ የባህር በር ማስገኘት የሚፈልግ መሪ በዚህ ወቅት አገሪቱ በጦርነት እየታመሰች፣ በጦርነት በኃይል የባህር በር አመጣለሁ ብሎ አይፎክርም። እነ ዶክተር አብይ አሁን እነ ጀነራል ማነው ስማቸው የተማሪዎች እነሱ ማርሻል ብርሃኑ ጁላ እነሱ አሁን በያዙትና በሚሉት መንገድ ሄደው ኢትዮጵያ የባህር በር አግኝታ አንድ ወር የውጭ ንግድ ወይም የውስጥ ሸቀጥ በዛ ወደ ማስተላለፍ ከቻለች፣ ልደቱ የፖለቲካ ደንቆሮን ከፖለቲካ ወጣ። አሁን የኤርትራ መንግሥት ኢትዮጵያን ለመውጋትና ወደ ኢትዮጵያ ጥይት ለመተኮስ እኮ ልጅ መስት የሆነ ግራውንድ አለ አለው። እ እየተዛተበት እኮ እየመጣንበት ነው እየተባለ ጦርነቱን ነገ፣ አሁን እሳቸው አይቆጣጠሩትም ከልባቸው ባያምኑበትም ጦርነት እንዲነሳ እንኳ ባይፈልጉ ሌላው ሀይል ያስነሳው እወረራለሁ ብሎ የሰጋ የተዛተበት ያስፈራሩት አካል ነገ ለእኔ የተመቸ ጊዜና ሁኔታ ተፈጥሯል ባለው ሰዓት ሊያስመስል ይችላል። አንድ ነገር በዚህ አጋጣሚ በድፍረት ልናገር፣ በህዝብ ፊት በህዝብ ፊት የባህር በር ጥያቄ በእኔ ደረጃ ኢትዮጵያ ውስጥ ያነሳው ሰው የለም፣ የጻፈበት የተናገረበት የለም። ቅድም ንግግሩን አቅርበዋል። ከሀያ ዓመት በፊት ነው እሱ የተናገርኩት። በእርግጠኝነት ግን አንድ ነገር ልናገር፣ በሶሻል ሳይንስ እርግጠኛ መሆን አይቻልም። በአንዳንድ ጉዳዮች ላይ ግን እርግጠኛ ነኝ። አሁን ጠቅላይ ሚኒስትር አብይ ባሰቡበት መንገድ ተሂዶ የኢትዮጵያ ህዝብ የባህር በር አግኝቶ ተጠቃሚ ከሆነ በማግስቱ እኔ ከፖለቲካ ለቃለሁ። የፖለቲካ ደንቆሮ ነኝ ማለት ነው፣ አይገባኝም ማለት ነው፣ ደደብ ነኝ ማለት ነው። የባህር በር የሚፈልግ ሰው በዚህ መንገድ አንድ ነገር በድፍረት ልናገር። ለምንድን ነው ይሄ መንገድ ባህር በር ጥያቄያችንን አያስመልስም፣ አያስገኝም የምልው አያስገኝም ከዓለም ተቃራኒ ሆነህ የዓለምን ህግ ጥሰህ ሉዓላዊ ሀገር ወረህ ለኢትዮጵያ ህዝብ የባህር በር በዘላቂነት ልታመጣለት አትችሉም። በአማራው ማህበረሰብ ከፍተኛ የሆነ የተቀባይነት ችግር ገጥሞታል፣ ጠቅላይ ሚኒስትሩ ገጥሟቸዋል። የዛሬ ሶስት አራት ዓመት የነበራቸው ተቀባይነት አሁን በኖ ጠፍቷል። አንድን ሀገር በጉልበት ለመውረር የባህር በር ለመቀማት የሚደረግ እንቅስቃሴ እጅግ ከባድ አጀንዳ ነው። አሁን ያልሰማኸው አዲስ ነገር ምናልባት ትናንት ጠቅላይ ሚኒስትሩ ባደረጉት ንግግር አግኝተ ከሆነ እኔ እሱን ትችት ማቅረብ የምትችል ይመስለኛል። ንገረኝ እስኪ ምን አዲስ ነገር አገኘ? ካለ እየተሳሳትኩ ነው ማለት ነው። ጥሩ የተወሰኑትን እንግዲህ ስለማፈልግ ቶርቸር ላደረግ ስለማልፈልግ ሙሉን ንግግር እዚህ አላቀርብም። ግን መነሻ እንዲሆን የመጀመሪያው የባህር በር አጀንዳ የማን ነው የሚል ጥያቄ ማቅረብ እፈልጋለሁ። ለምን አሁን ሆነ በአሁኑ ሳት ሳይሆን፣ አጠቃላይ አጀንዳው የማን ነው የሚል ነው። ምክንያቱም ከፊሉ እና እንደውም አብዛኛው በተቃውሞ ያለው አይ አጀንዳው የአብይ ነው ራሱ የባህር በር አጀንዳው የሚል ነው እና ግን ሰከንድ ሌየር አለው ብዬ እኔ ስለምገምት ነው ስትናገረም የሰማሁት ጉዳዩ ለምን አሁንና እንዴት የሚለው እንጂ አጀንዳው ራሱ ፒሪ ላይ አብይ የፈጠረው ወይም የአብይ አጀንዳ ነው የሚል ስላልመሰለኝ አጀንዳው ማን ነው ለሚለው የተወሰነ አጭር ቪዲዮ አለና ያን ቪዲዮ ላሳይና አስተያየት እንድሰጥ ፈልጋል። የመጀመሪያ እሱ ነው። ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። የወደብ አገልግሎት እንደ ነዳጅ እንደ ባንክ አገልግሎት እንደ መኪና በገበያ የሚሸጥና የሚገዛ አገልግሎትና ሸቀጥ ነው። ጎደብ ሸቀጥ ነው ብለን በስልሳ ኪሎ ሜትር ቁጭ ካል አደጋ ይመጣል ነው። በህዝብ ያልተመረጠ መንግስት የባህር በር አሳልፎ የመስጠት ማንዴት የለውም። የባህር በር ጥያቄ ማንሳት ወንጀልና ስህተት አይደለም። ታሪክን ብታውቁ መለስ ብላችሁ ይህን ጥያቄ ማንሳት ስህተት የሚሆንበት ምንም ምክንያት የለም ጠቅላይ ሚኒስትሩ ያለውም እዚህ ውስጥ ቅንጫቢ ስለሆነ ለዛው እንዲ ያመጣት ቀላል ስለሚሆን አጀንዳው ሌላ ሳ አጀንዳው ማን ነው የባህር በር አጀንዳ የኢትዮጵያ ህዝብ በፓርቲ ደረጃ ደግሞ ከወሰድክ የመጀመሪያው ይሄ ጉዳይ አጀንዳ ነው ሊል የሚችለው ኢዴፓ ነው እኔ መስራች የነበርኩበት አባል የነበርኩበት መሪ የነበርኩበት ፓርቲ ነው ለመጀመሪያ ጊዜ በኢትዮጵያ ታሪክ የባህር በር ጥያቄ የትውልድ ጥያቄ መሆን አለበት ብሎ የፖለቲካ ፕሮግራም ላይ ያካተተ ፓርቲ የመጀመሪያ ፓርቲ የኛ ፓርቲ ነው። በፓርቲ ደረጃ ካየህ ቀዳሚው ጠያቂ እኛ ነን። ነገር ግን የትውልድ ጥያቄ ነው የሚል እምነት አለ። የኢትዮጵያ ሕዝብ የባህር በር ያስፈልገኛል የሚል እምነት አለው። ስለዚህ አጀንዳው የኢትዮጵያ ሕዝብ ነው የሚል እምነት አለኝ። አሁንም የባህር በር አጀንዳ አይደለም እየተነሳ ያለው። እኔም ለይቼ ነው ለጠቅላይ ሚኒስትሩ የባህር በር አጀንዳ አይደለም። ምንድን ነው አጀንዳው? የሚጠይቀው የባህር በር አጀንዳ እና ወደብን ነው የሚለው። ትናንትናም የተናገረው ይኸው ዜጋ። የባህርን ኢትዮጵያ ለማጣት ሰላሳ ዓመት ከዚያ በላይ የወሰደ ትግል ነበር፣ ታውቃላችሁ። በሰላሳ ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችሁ። ሌላ ሰላሳ ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ በሰከነ መንገድ በውይይት መሄድ በጣም አስፈላጊ። የፈለገ ብንወያይ ግን ለማጣት የፈጀብን ሰላሳ ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ምንድን ነው ምን ብዬ ሃለው? የጠቅላይ ሚኒስትሩ ፍላጎት የባህር በር አጀንዳ አይደለም። የባህር በር አጀንዳ ያለው ሰው ወይም መሪ የባህር በር ሊያስገኝ የሚችለውን መንገድ ነው የሚከተለው የባህር በር ሊያስገኝ የሚችለውን መፍትሄ ነው የሚከተሉ። አሁን ይሄ ጠቅላይ ሚኒስትር እየተከተሉ ያሉት የባህር በር የማግኘት እድላችንን የሚያርቅ የሚያወሳስብ፣ ምናልባትም እንዳይቻል የሚያደርግ ስለዚህ የእሳቸው አጀንዳ የባህር በር የማግኘት አጀንዳ አይደለም። እሳቸው ለምንድነው ይሄን የሚያቀርቡት ካልከኝ መመለስ ይችላሉ። አንደኛ በቃ የትኩረት ሴንተር መሆን ይፈልጋል። ጥሩ ነገር ሰርተው የትኩረት ሴንተር መሆን ካልቻሉ በጦርነት አዋጅ ነው ያን ትኩረት ሊያገኙ የሚችሉት። ስለዚህ የአካባቢው ሀገሮች፣ የዓለም ሀገሮች እሳቸው ላይ ትኩረት እንዲያደርጉ ይፈልጋሉ። ትኩረት ያሰጣቸዋል፣ ያስገኝላቸዋል። ይሄ ምክንያቱም ከባድ አጀንዳ ነው። አንድን ሀገር በጉልበት ለመውረር የባህር በር ለመቀማት የሚደረግ እንቅስቃሴ እጅግ ከባድ አጀንዳ ነው። እንቅስቃሴው ግን አለ፣ በዛው እንድትሄድበት የመውረር እንቅስቃሴ አለ። ወልንጅ ልጫርስ፣ ዞሮ ዞሮ ፕሮፓጋንዳ ደ ያሰማኝ በሱ ደረጃ ያለው ነገር ነው ማየት የሚችለው አሁን ስለዚህ አንድ ሁለተኛ፣ ይሄ ሰውዬ ቋሚ የሆነ ገንዘብ ከዩናይትድ አረብ ኤሚሬትስ ማግኘት ይፈልጋሉ። የመሳሪያ እርዳታ ማግኘት ይፈልጋሉ። የገቡት ቃል አለ። የቀይ ባህር ሀይል ሆናለሁ፣ ነገ ከነገ ወዲያ፣ ያኔ በቀይ ባህር ዙሪያ የሚኖረው ስትራቴጂክ ጥቅማችሁ እንዲጠበቅ አደርጋለሁ ብሎ ቃል ገብቷል። ይህን እውነት ማስመሰል ይፈልጋል። እውነት አስመስሎ የሚመጣው ገንዘብ እንዳይቆም ይፈልጋል። የሚመጣው የመሳሪያ እርዳታ እንዳይቆም ይፈልጋል። አንዱ ይሄ ነው። ሁለተኛው ይሄ ነው። ሶስተኛው ምንድን ነው? አገር ቤት በአንድነት ኃይሉ በኢትዮጵያ ኒስት ኃይሉ በአማራው ማህበረሰብ ከፍተኛ የሆነ የተቀባይነት ችግር ገጥሞታል። ጠቅላይ ሚኒስትሩ ገጥሟቸዋል። የዛሬ ሶስት አራት ዓመት የነበራቸው ተቀባይነት አሁን በኖ ጠፍቷል። አይንህን ላፈር ተብለዋል። ስለዚህ የዚህን ህብረተሰብ ድጋፍ መልሼ እንዴት ነው የማገኘው ብለው ያስባሉ። በተለይ ምርጫ እየመጣ ነው። ወደፊት የአገር ውስጥ ጦርነት እየተባባሰ ነው። ስለዚህ የዚህን ህዝብ ድጋፍ ላገኝ የምችለው ይሄ ህዝብ ለባህር በር ጥያቄ ቀናይ ነው፣ ይህን ጥያቄ በመድረክ ባቀነቅን ትኩረት ይሰጠኛል፣ ተቀባይነት አገኛለሁ፣ ይደግፈኛል ብለው ነው ይህን እያራመዱ ያሉት። ይህን ደግሞ ዛሬ አደለም ወገስ የምናገረው ከሶስት ዓመት በፊት ተናግሬ ያለሁ። ከኪሳቸው ካስቀመጧቸው የድጋፍ ማሰባሰቢያ ካርዶች ውስጥ አንዱ የቀይ ባህር ጉዳይ ነው ስለ ንቦናቸው ከገባኝ በኋላ ማለት ነው ምን እንደሚናገሩ ብቻ ሳይሆን እንዴት እንደሚያስቡ ከተረዳኋቸው በኋላ የተለያዩ ካርዶች ኪሳቸው ውስጥ አሉ። ሁለት ካርድ ይቀራቸዋል። አንዱ የቀይ ባህር ጉዳይ ነው። ሁለተኛው ህገ መንግስትን የመለወጥ ወይም የማሻሻል ጉዳይ ነው። እነዚህን ካርዶች ወደፊት ይመዛሉ ብዬ ነበር። መዘዙ የተለየ ነገር አይደለም እንጂ የባህር በር የሚፈልግ ሰው በዚህ መንገድ፣ አንድ ነገር በድፍረት ልናገር። ለምንድን ነው ይሄ መንገድ ባህር በር ጥያቄያችንን አያስመልስም፣ አያስገኝም፣ አያስገኝም ከዓለም ተቃራኒ ሆነህ የዓለምን ሕግ ጥሰህ ለዋላዊ ሀገር ወረህ ለኢትዮጵያ ሕዝብ የባህር በር በዘላቂነት ልታመጣለት አትችልም። አንፃራዊ ጉልበት ኖሮህ የጉልበት ብልጫ ኖሮህ ለሳምንታት አሰብን ሄደህ ልትቆጣጠር ትችላለህ። ለኢትዮጵያ ሕዝብ የሚጠቀምበት የባህር በር ግን አታመጣለት። የባሰ ቀጣይ የሆነ ጦርነት ታመጣለህ። ያ ጦርነት ደግሞ የሀገሩንም የትውልዱንም ሕልውና የሚፈታትን ነው የሚሆነው በዓለም አቀፍ ደረጃ ትወገዛለህ፣ ኢኮኖሚ ይንኮታኮታል፣ የመንግስትም ህልውና አይኖርም። የሚያሳዝነው የሀገሩና የህዝቡም ህልውና ችግር ውስጥ ይገል እንኳንስ የባህር በር ሊያስገኝልን አያስገኝልንም። አንድ ነገር በዚህ አጋጣሚ በደፍረት ልናገር፣ በህዝብ ፊት በህዝብ ፊት የባህር በር ጥያቄ በእኔ ደረጃ ኢትዮጵያ ውስጥ ያነሳው ሰው የለም። የጻፈበት የተናገረበት የለም። ቅድም ንግግሩን አቅርበዋል። ከሀያ ዓመት በፊት ነው እሱ የተናገርኩት። በእርግጠኝነት ግን አንድ ነገር ልናገር፣ በሶሻል ሳይንስ እርግጠኛ መሆን አይቻልም። በአንዳንድ ጉዳዮች ላይ ግን እርግጠኛ ለ አሁን ጠቅላይ ሚኒስትር አብይ ባሰቡበት መንገድ ተሂዶ የኢትዮጵያ ህዝብ የባህር በር አግኝቶ ተጠቃሚ ከሆነ በማግስቱ እኔ ከፖለቲካ ለቃለሁ። የፖለቲካ ደንቆሮ ነኝ ማለት ነው፣ አይገባኝም ማለት ነው፣ ደደብ ነኝ ማለት ነው። ይሄ ጉዳይ እንዳውም የባህር በር የማግኘት እድላችንን የሚያረቅ ነው፣ የሚያወሳስብ ነው። ከዚህ በኋላ በጎረቤት አካባቢ ያሉ ሀገሮች ሁሉ ኢትዮጵያን በስጋት ነው የሚያዩት፣ በፍርሃት ነው የሚያዩት። መቶ ሰላሳ ሚሊዮን ህዝብ ነው ያለኝ ብለህ ከሁለት ሚሊዮን ከሶስት ሚሊዮን ህዝብ ጋር ራስን በጉልበት ማነጻጸር ከጀመርክ በኋላ ማንም ጎረቤት ሀገር በስጋት ነው የሚያዩ፣ በፍርሃት ነው የሚያዩ። ከእነዚህ ሀገሮች ጋራ ነገ በሰላማዊ መንገድ፣ በጥቅም ልውውጥ፣ በዲፕሎማሲ የባህር በር ጥያቄያችንን ለማሳካት የምናደርገው ጥረት ሁሉ ችግር ውስጥ ነው የሚወድቀው። የማይቻል ነው የሚሆን። ስለዚህ ለኢትዮጵያ የባህር በር ማስገኘት የሚፈልግ መሪ በዚህ ወቅት አገሪቱ በጦርነት እየታመሰች በጦርነት በኃይል የባህር በር አመጣለሁ ብሎ አይፎክርም። ይሄ የኢትዮጵያ የባህር በር እንዳታገኝ የሚፈልግ መሪ አመለካከት ነው አካሄድ። ስለዚህ ለዚህ ነው የእሳቸው አጀንዳ የባህር በር አጀንዳ አይደለም። የባህር በር አጀንዳ ያለን እኛ ነን። እንደ ፓርቲ ከወሰድ እንደ ፖለቲካ ሰው ከወሰድ እና የኢትዮጵያ ሕዝብና ትውልዱ ይሄን አጀንዳ ይዞት መቀጠል አለበት የሚል እምነት አለ። አሁን በተያያዘው መንገድ ግን አስተላልፎ አለን ኢንፎርሜሽን አለን። ውሸታቸውንም ሊሆን ይችላል ለቅድም ላልኩ ፐርፐዝ እንጂ ገፍተውም ጦርነት ውስጥ ላይገቡ ይችላሉ፣ ላይጀምሩ ይችላሉ። ለመዋቅራቸው ያስተላለፉት ግን ሰርኩላር ወይም መመሪያ ምንድን ነው? በየሄዳችሁበት በቴሌቪዥን በሬዲዮ የጦርነት ሙድ ውስጥ እንዳለን አድርጋቸው መልዕክት አስተላልፉ በአጭር ጊዜ እንደምንዘምት በኃይል እንደምንይዝ አድርጋችሁ ቅስቀሳ አድርጉ ተብሎ ነው የተነገሩ። አሁን ይሄ ሰውዬ ፍለርት እያደረጉ ሊሆን ይችላሉ ቅድም ያልኩን ሶስት ነገሮች ለማሳ። ነገር ግን አንድ ጊዜ በዚህ ደረጃ ለጥጠህ የሰው ሉዓላዊ አገር እወርራለሁ ብለህ በኃይል አንበረክካለሁ ብለህ ፕሮፓጋንዳ ከጀመርክ፣ የጦርነት ቅስቀሳ ከጀመርክ በኋላ ግን ጦርነቱን አንተ አትቆጣጠረው በአንተ ጊዜና ሁኔታ አይደለም የሚጀምረው። ሌላ የሰጋ አካልም ሊጀምሩ እና ይህ ደንበኛ ፒውር የሆነ የጦርነት አዋጅ ኢንቴንሽኑ ምንም ቢሆን ምንም። እና ይሄ የባህር በር ኢትዮጵያ እንዳታገኝ የትውልዱ የባህር በር ጥያቄ እንዳይመለስ ከሚፈልግ ከሚፈልግ ጠባብ መሪ የሚመነጭ አስተሳሰብ ነው እንጂ ለባህር በር ተቆርቋሪ የሆነ መሪ በእንዲህ አይነት መልኩ የኢትዮጵያን የባህር በር አመጣለሁ ብሎ አይፎክርም። ዶክተር አብይ አሁን ባለው ሁኔታ ኢትዮጵያ የባህር በር ያስፈልጋታል። ይህን ጉዳይ ደግሞ በፖለቲካ በዲፕሎማሲ መምጣት አለበት ብለን እናምናለን ብለው፣ በጤናማ መልኩ በኃይል አይደለም በጦርነት አይደለም በሸር አይደለም ቢያራምዶ ከነዚህ ሁሉ ችግራቸው ጋር መደግፋቸው ነበር። ይሄ በዚህ አጀንዳ ላይ ያላቸውን አቋም እደግፍ ነበር። ችግር የለብኝ። አሁን የመጣው ግን ጀኒውንሊ ለባህር በር ማግኛ ተብሎ የመጣ አጀንዳ አይደለም። በፖለቲካ ሸር በሴራ የመጣ ነው። ለግል ስልጣን የበላይነት ተብሎ የመጣ ነው። አንዳንድ ሰዎች ከሌጋሲ ጋር ሲያያይዙት ያለኝ ጠቅላይ ሚኒስትሩ እኮ የወደፊት ሌጋሲ የምን ሊሆን ነው ብለው ራሳቸውን ከመንግስቱ ከመለስ ከሚኒሊክ ከአፄ ኃይለሥላሴ ጋር አነጻጽረው ሌጋሲ እየፈለጉ ነው የሚሉ ትንታኔዎች ይሰማል። አንስማማ። ጠቅላይ ሚኒስትር አብይ አህመድ ለሌጋሲ የሚጨነቁ ሰው አይደሉም። ለሌጋሲ የሚጨነቅ ሰው በሳል ሰው ነው፣ ነገን አርቆ የሚያስብ ሰው ነው። እሳቸው ካፍንጫቸው በላይ ለሌጋሲ አያስቡም። ለስልጣናችሁ ብቻ ነው የሚያስቡት። ለበላይነታችሁ ብቻ ነው የሚያስቡት። ለዛ ይጠቅመኛል ብለው ነው ይህን አጀንዳ ያነሱት፣ ከሞትኩ በኋላ ሌጋሴ ምን ይሆናል ብለው አይደለም። ደግሞ በዛም በዚህ የሚገኝ ሌጋሴ የለም። አያመጡትም እኮ አልኩ፣ እወራረዳለሁ እኮ አልኩ። ማንም ፖለቲከኛ ጨክኖ እንደዚህ ልናገራቸው አሁን በያዙት መንገድ በቅንጅት ጊዜ ምን ተናግሬ ነበረ፣ መውገስ የቅንጅት አመራሮች እነ ዶክተር ብርሃኑ በያዛችሁት መንገድ ሄዳችሁ የኢትዮጵያን ህዝብ ትግል ለውጤት ካበቃችሁት አገዛዙን ከስልጣን ካወረዳችሁት እኔ ተንበርክ ከኢትዮጵያን ህዝብ ይቅርታ እጠይቃለሁ ነበር ያ ትግሉን አስራ አምስት ሀያ ዓመት ወደኋላ ነው የምትወስዱት፣ ነው ያልኳቸው። እኔ ያልኩት ነው የሆነ። በዚህ ጉዳይ በጭካኔ አሁን እኮ በድፍረት ተናገርኩ። እነ ዶክተር አብይ አሁን እነ ጀነራል ነ ማነው ስማቸው የተማጆች እነሱ ማርሻል ብርሃኑ ጁላ እነሱ አሁን በያዙትና በሚሉት መንገድ ሄደው ኢትዮጵያ የባህር በር አግኝታ አንድ ወር የውጭ ንግድ ወይም ሸቀጥ በዛ ወደ ማስተላለፍ ከቻለች፣ ልደቱ የፖለቲካ ደንቆሮን ከፖለቲካ ወጣ። ወይንም ደግሞ የመጀመሪያውን ሸቀጥ ትልካለ፣ በሱ እሱም ሌላ አማራጭ የለሁበትም፣ እለቃለሁ ነው የምልህ። አይቻልም። ግን ጠቅላይ ሚኒስትሩ በመንገድ ደረጃ ቢሆን የቀደሙ ቪዲዮ ላይ በሰላም ነው እንደራደራለን፣ ግን እንዳጣንበት ሰላሳ ዓመት ለማስመለስ ሰላሳ ዓመት አንቆይም። አይ አንዳንድ ጊዜ ኅብረተሰብ ነው የሚያዳምጥን እና ጉንጭ አልፋ የሆነ ውይይት ማድረግ የለ። የአገሪቱ ወታደራዊ መኮንኖች፣ ጀነራሎች በየቀኑ እየወጡ በመገናኛ ብዙኃን እየፎከሩ በሰላም ነው የሚለውን ለምን ቦታ ትሰጠዋለን? ያሁን እኩኛ የፖለቲካ ለምን ፐርፐዝ ነው የሚያወራው ነው። ለምሳሌ የገለኤርትራያን ማስተላለፈው መልክት ብሎ ከተናገረው ላይ መልክቱ ለኤርትራ አደለም፣ መልክቱ ለዩናይትድ አረብ ኤሚሬትስ ነው። መልክቱ ለጎረቤት ሀገሮች፣ ለዓለም አቀፍ ህብረተሰቡ ነው። ለኤርትራ መንግስትም አደለም መልክቱ መልክቱ ለአማራው እና ለኢትዮጵያ ኒስቱ ኃይል ነው የባህር በር ይወዳል የሚባል ለዛ ነው። ከዛ ውጭ አደለም። ስለዚህ በሰላም ብለው ሲናገሩ በሰላም እኮ ነው የሚሉት ብልህ ብትለይ ልልህም የምችለው እራስህን ለማለምን ለማለ ፈልገው ነው የሚል የጠየቁት እንደ ወረደ የተናገሩት፣ ማጭበርበር ነው እኮ አልኩህ፣ ቅድም እኮ አልኩህ። የፖለቲካ ሴራ ነው፣ ማጭበርበር ነው። ጀነራሎቻቸውን የስራ ክፍፍል ሰጥተው በጎን ፎክሩ፣ አስፈራሩ እያሉ እንደገና እሳቸው መጥተው በሰላም ነው ያልነው ይላሉ። እራሳቸውም እኮ በአንድ ንግግር እኮ የኃይል አማራጭ እንደሆነ እኮ ያቀርባሉ። ተወደደም ተጠላም በማንኛውም መንገድ ይላሉ እና አይ ነው። ለምንድን ነው ምን ጠቅስላቸው በሰላም ብለዋል ብለን እንዳልሆነ እያወቅን በዛው በተመሳሳይ ንግግር ይህንንም ስለተናገሩ ነው ስታገር፣ እንደሚዲያው ጤናማ የሆነን ጀኒውን የሆነን ንግግር እኮ የመለየት አቅም አለን። እኳ አንደኛ በመጀመሪያ ደረጃ ሞገስ፣ በሰላም እኮ የምታመጣው በሰላም ግንኙነት ካለ ሀገር ጋር ነው አደለ? ከኤርትራ መንግስት ጋር ለምሳሌ ሰላማዊ ግንኙነት ቢኖረን የኢኮኖሚ ግንኙነት ቢኖረን፣ ጥሩ ሁኔታ የዲፕሎማሲ ግንኙነታችን የፖለቲካ ግንኙነታችን ጥሩ ቢሆን ከዚህ መንግስት ጋር ተነጋግሬ በዲፕሎማሲ አመጣልሁ ልትል ትችላለህ። ችግር እኮ የለውም። ተጣልተህ በሰላም ልታመጣ ትችልም። ተጣልተህ በሰላም እንዴት ታመጣለህ? ተዋግቼ ያመጣለሁ እያልክ ነው ያለው። እና አይዶን ነው ለምን ኮት እናደረግላቸዋለን? በሰላም እኮ ይላሉ ብሎ ማለት እኔ ራስን ማሞኘት ነው። ምናልባ ቅድመ ያልከውስ ሊሆን ይችላል አንድ ጥሩ ነገር ተናግራል። ማስፈራራትም ሊሆን ይችላል ብለፊንግ፣ አስፈራርተህ ወደ ድርድር እንዲገቡ እንዲያሸማግሉ እንደ አንድ ስትራቴጂ አትወስድም። እራስህን የሚያሳዝነው ይሄ ነው እኮ ኢትዮጵያ ውስጥ የመጣው መሪ የጦርነትን አደጋ የሚረዳ አይደለም። ጦርነት ሀገርና ትውልድን ምን ያህል ዋጋ የሚያስከፍል እንደሆነ የሚረዳ አካል አይደለም። በጦርነት እንደዚህ ፍለርት አታደርግም። ጦርነት ዘግናይ ነገር ነው። የትውልድን ህይወት፣ የብዙዎችን ህይወት የሚቀጽፍ ነገር ነው። በሱ መቀለድ የለብህም። እየቀለሉ ነው ጦርነቱን ነገ። አሁን እሳቸው አይቆጣጠሩትም። ከልባቸው ባያምኑበትም ጦርነት እንዲነሳ እንኳ ባይፈልጉ፣ ሌላው ኃይል ያስነሳዋል። እወረራለሁ ብሎ የሰጋ የተዛተበት ያስፈራሩት አካል ነገ ለእኔ የተመቸ ጊዜና ሁኔታ ተፈጥሯል ባለው ሰዓት ሊያስመስል ይችላል። ተጠያቂ ናቸው እሳቸው። እኔ የመጀመሪያውን ጥይት አልተኮስኩም ማለት ትርጉም የለውም። ያኔ ጦርነቱን ኦልሬዲ ጀምረውታል፣ ጀምረውታል። አሁን የኤርትራ መንግስት ኢትዮጵያን ለመውጋትና ወደ ኢትዮጵያ ጥይት ለመተኮስ እኮ ሌጂትሜት የሆነ ግራውንድ አለው፣ አለው እኮ እየተዛተበት እኮ ነው እየመጣንብህ ነው እየተባለ። አሁንም እየተናገርኩ ያለሁት ተመሳሳይ ነገር። በምንም ተአምር አሁን በተያዘው መንገድ የባህር በር የማግኘት እድላችንን የበለጠ ውስብስብና ሩቅ እናደርገዋለን እንጂ አይሳካም። አራት ነጥብ ሳካ ጨክኜ ነገርኩህ። እድሜ ልኬን በኢትዮጵያ ፖለቲካ ነው የኖርኩት። ብዙ ነገር ኢንቨስት አድርጌያለሁ። ከተሳካ እኔ ፖለቲካ አላቅም ማለት ነው። እኔ የፖለቲካ ማይም ነኝ ማለት ነው። በማግስቱ የፖለቲካ ጫማ ይንሰቅላል። ቀልድ ነው። አሁን እኮ የሚያሳዝነው ብንመስልህ በቃ እያለቀ ያለው ሕዝብ ነው። ልጆቻችን ናቸው ነገ ተምረው ኢንጂነር መሆን የሚችሉ ዶክተር መሆን የሚችሉ ልጆች ናቸው፣ በጦርነት እየተማገዱ ያሉ። አዝናለሁ። እንደኔና እንዳንተ ላፕቶፕ ይዘው መኝታ ቤታቸው ቁጭ ብለው የሚቀሰቅሱ ወዳጆች አሉ። ጦርነትን እንደቀላል ነው። ሰላ ሰላሳ ዓመት ሙሉ በኢትዮጵያና በኤርትራ መካከል በተካሄደው ጦርነት ስንት ሀብት ንብረት ነው የወደሙ? ስንት ወጣት ነው የሞተው? በባድመ ጦርነት ስንት ወጣት ነው በሁለቱም ወገን ያለቀው? አሁን ባለፉት ሁለት ሶስት ዓመታት በተካሄደ ጦርነት ከሚሊዮን በላይ ህዝብ ነው ያለቀው። መቼ ነው ይሄ የደም ጥማታችን የሚቆመው? መቼ ነው ይሄ ጭካኔያችን የሚቆመው? መቼ ነው በትውልዱ ህይወት እየፈረድን የምንቀጥለው? እኛ አሁንም ጦርነትን አማራጭ አድርገን ሌላ ሉዓላዊ ሀገር እንወራለን ብለን እንነሳለን። በታሪካችን ለመጀመሪያ ጊዜ ወራሪ ሆነን አናውቅም። ተወራሪ ሆነን ነው የምናውቀው። ራሳችንን በመከላከል ጥቅማችንን በማስከበር ነው የምንታወቀው። በታሪክ አንድም ጊዜ ኢትዮጵያ ወራሪ ሆና አታውቅም። አሁን የወራሪነት ጦርነት ከዚህ ሁሉ ማዕት በኋላ አዋጅና ደጋፊ ሆነን እንቆማለን። የሚያሳዝን እኮ ነገር